ሰላም፣ ሰላም ዳጊታ ትፍነኝ ወይ ዳጊቷ ጠብሷ አጠብሷ እንዴት ናችሁ? ዛሬ ዱባይ ከገባው አንድ ወረኝ ሊይዝ ቀናቶች ቀርቶኛል እና ለበዓል ልመለስ ነው። ለበዓል ልመለስ ይኸው ስቱዲዮዋችን አይነፋም። ቤቱ ግን ደግሞ ያው ሰውም የሚፈልገው እጅ ስለሆነ እጃችሁን ብሎ ነው የሚመጣው። ብዙ ጊዜ እጃችሁን ብሎ ነው የሚመጣው ሰው ሁለተኛ ነገር የሆነ ጽድት ያለ ቦታ ምናምን ይፈልጋል። የሆነ አሽቃባጭ ምናምን ሰው አይጠፋም። አይነገራችሁም። ብቻ ለማንኛውም አንድ ወር ከፍ ተብሎ አሁን ወደ ሸገር ዝቅ ሊባለው እና ይህ ቪዲዮ የሰራሁት አንድ ማስታወሻ ነው። ሁለት ደግሞ ማንም ማንም ያላረገውን ነገር እያረኩ መሆኑን ለመያዝ ነው። ማንም እጁን ተተማምኖ ሌላ ሀገር የሄደ ያለ አይመስለኝም። በጣም በእርግጠኝነት ኢትዮጵያ ውስጥ ብዙ ነገር እየጀመርኩ ነው። ብዙ ነገር እያሻሻልኩ ነው። ብዙ ነገር ከዚህ በኋላ እንደማድረግ እርግጠኛ ነኝ። እናንተም ምንም እንዳይደበራችሁ ምንም። ወጣቱ ነው ዝቅ የሚባለው ከፍ የሚባለው። ሽጣር ውስጥ ትገባለህ። ያው መደርደሪያ፣ እችን ፕሪንተር ገዝቻት ነው በእጅ ሰውጣ ምናምን ጊዜ እንዳይፈጅብኝ። የታለች እጅ ማስደገፊው እቺን እጅ ማስደገፊያ ኦርደር አርጊያት ነው። እዚህ ነው ትቻት የሚሄደው። ሪንግ ላይ ትገዝቻለሁ። ሌላ ማሽንና ቀለም ከዛውን ያስመጥ ማሽን ቀለም ምናምን እንዳለ ከነበረኝ ላይ አዲስ አበባ ይዤ ነው የመጣሁት። ሌላ ምን ይዤ መጥቻለሁ? ስቴንስል፣ ስለዚህ ነው ያዘዝኩት። ሌላ እንዳለ መርፌ ምናምን እዚህ ነው። መርፌውን ምናምን እንዳለ ከሸገር ይዤው ነው የመጣሁት። እንዳለ እዚህ ጋር ነው እቃዎቹ ምናምን ቀይ ቀለሚን በዚሁ አጋጣሚ ይው ዛሬ በቃ ልወጣ ነው። ቀይ ቀለሚን እዚህ ውስጥ ይኸው፣ እችይ በቦርሳው ውስጥ ብዙ እቃ አይጠፋችሁም። ሻግ ምናምን ተደርጓል። ሌላም እቃ አለ። ሶስት ሻንጣ ነው ማመጣው እንደ እግዚአብሔር ፍቃድ። ካለፈ አለፈ፣ ከተቀረጠም ተቀረጠም። ግን ያው እንደማልፈ እርግጠኛ ነኝ። ለማንኛውም ዋናው ሀሳቡ ዋናው ሀሳቡ አሁን ያላችሁበት ነገር እንዳላችሁበት አይቀጥልም። ሁሉም ነገር መስተካከል አለበት። እኔ እዚህ መግባት አይጠበቅብኝም፣ ያው መናገር አይጠበቀብኝም። እናንተም ታውቁታላችሁ። ግን ደግሞ እጄን ተ ተተማምኜ የትም ይመጣል ምናምን ብዬ ነበረ አረኩት። የመጀመሪያው ወር በጣም አሪፍ ነው። ሁለተኛ ወር ምደግም ይመስለኛል። ከእግዚአብሔር ጋር እግዚአብሔር ያውቃል ሁሉንም ነገር ያው እንጦጦ ኪዳነ ምህረትና ተኔ እዚህ ያደረሰችኝ፣ አሁንም የትም እንደምታደርሰኝ በጣም በእርግጠኝነት አምናለሁ። ዳጊቷ ጥብሷ ትልያለህ። ከእኔ መማር የምፈልጉት ነገር ሁሉም በጊዜ ይሆናል። የመጀመረው ሁለተኛው ደግሞ ራስን ማሻሻል። ሶስተኛው ነገር ሽጣር ግድ ነው። ሲጀመር ሽጣር ትገባለህ። በሳምንት አንድ ሰው ላሰራ ትችላለህ። በአንድ ወር ውስጥ ላሰራ ትችላለህ። እኔ ወር ከምናምን ያልሰሩበት ጊዜ አለ ከሰው ተቀብዬ የቤት ኪራይ የከፈልኩበት ጊዜ አለ፣ የጀመርኩ አካባቢ። አሁን ደግሞ ከወር ውስጥ አንድ ቀን ለማረፍ ራሱ ጊዜ አጥቼ ምናምን የሁለት ወር ቀጠሮም ሊይዝ የምችልበት ሰው ነው። እና ያው ለሁሉም ነገር ክርስቲያን መሆናችሁ፣ ሙስሊም መሆናችሁ አምላካችሁን መጠየቅ እንዳትረሱ። ዳጊቷ ጥብሷ። አንድ የመጨረሻ ይህም ቤት ልንለቀው ስለሆነ ዱባይ ውስጥ እንደዚህ የተግማማ ቤት ይቅር ይበለኝ ብቻ እቺን አርማ ጽፌበታለሁ፣ ሀበሻ መሆኔ ለማሳየት እቺን ነገር ጽፌበታለሁ። ቤቱ በጣም የተግመማ ነው። ድጋሚ ሁለተኛ ወር እምደግም ከሆነ እንደ እግዚአብሔር ፍቃድ፣ እግዚአብሔር ከፈቀደልኝ ሁለተኛ ወር እደግማለሁ። አሁን ለእንትን ለፋሲካ እዛ ከቤተሰብ ሰብካ አክብሬ እመለሳለሁ ብያለሁ፣ እግዚአብሔር ከፈቀደ ፈቀደ ካልፈቀደ እዛው ሸገር ላይ እንገናኛለን። ካልሆነ ደግሞ ዱባይ ላይ ሁለተኛ ወሬ። ጽድት ባለቤት እንደዚህ አይነት ልቅልቅን ቤት አልፈልግም። ይኸው ምግብ እየተሰራ ነበረ። ይኸው ዝርክርክ አድርገን ዋለ። አሁን ቅርብ ሰዓት ነው። ከጀለስ ጋር ነበሩ። እዚህ ሁሉንም ነገር ቋንቋ ምናምን ተቸግሬ እንደነገርኳችሁ እንግሊዘኛ አልችልም። እንግሊዘኛ ጨራሽ ነው የማልፈረግጠው። ግን እዚህ ስመጣ ምን ተረደው መሰላችሁ? በዚ አጋጣሚ እኛ አዲስ አበባ ላይ የሚስቅብን ሰው ስላለ ነው እንጂ እዛ በቃ በአሪፉ ነው ምላችሁ፣ በአሪፉ ይረዷችኋል። ፈረንጆች በደንብ ነው የሚረዷችሁ። አሁን እኔ የሆነ እንግሊዝኛ አልችልም፣ ግን ትንሽዬ ጣል ነገር ሳደርግ እነሱ ይረዱኛል። አሁንም ጀለስ የሆነ ቦታ ሂዳ ነው ቤቱ ሻወር ቤት ነበረ መሰለኝ እንደዛ የሚመስለኝ እኔ በእርግጠኝነት እና ቋንቋ ምናምን ምናምን እንዳለ ጀለስ ነው የረዳኝ እሱ ጋር ያረፍኩት ምናምን ነገር ይህንን ቤት ተከራይቼው ነው ምናምን ለሁሉም ነገር ዱባይ ላይ ላረዳችሁኝ ሰዎች ለተቀበላችሁኝ ሰዎች በመንገዴ እንዳለ ለተገናኛችሁ ለሀገሬ ልጆች ለአበሾች እግዚአብሔር ያክብረልኝ ይመቻቹ በጣም አመሰግናለሁ ስለተከታተላችሁኝ። ሰላም ለሀገራችን ይምጣልን። አዲስ አበባ ሰላም ቢኖር እንደዚህ ምን አላስብም። እግሬን ሰቅዬ ምኖር ሰው ኔታኛላችሁ። እግዚአብሔር እንግዲህ ኢትዮጵያን ይጠብቅልን። እርፍቅቻ ረፍቅቻበ ለዱርጌው ደማ ይላል በራ ዛሬ ሁላችሁንም ሸገር እንገናኛለን። ዳጊቷ ጥብሷ ትለያለህ። ይመቻችሁ።